አረ ቆይ ይሄ ጥያቄ ለሁላችንም ነው። ቀይ የሽምብራ ኩሬ ጦርነት ምን ብላችሁ ነበር ያስተማራችሁ? ያው መቼም ሁላችሁም ታውቃላችሁ። ስለ ኢማሙ አህመድ ግራኝ ብላችሁ እንዳስተማራችሁ ነው እኮ እናውቃለን። ግን ስለዚህ ጦርነት በቃ የነገራችሁን ነገር ይህንን ነው የተሰማ። በጣም ነው የደበረኝ። ይኸውላችሁ በምን መሰረት የተነሳው፣ የክርስቲያኑ መንግስት በቃ እስልምናን በጣም በመጨቆኑ ማለት ነው። ኢማሙ አህመድ ምንም እረፍት አልሰጣቸውም ነበር። ከባዱ ጦር ሜዳ በኋላ ማለት ነው ሁለቱም አፄ ልብነ ድንግል የሚሆን ኢማሙ አህመድም ሁለቱም ጦር በማዘጋጀት ላይ ተወጥረው ነበረ እና በስተመጨረሻም አፄ ልብነ ድንግል 16 ሺህ ፈረሰኛና 200 ሺህ እግረኛ ከሁለት መቶ በላይ የጦር መሪዎች ጋር አዘጋጀ፣ ጦሩን ማለት ነው፣ የሱ የአፄ ልብነ ድንግል። የኢማሙ አህመድ ደግሞ ጦር 12500 ብቻ ነበር። ለሶስት ፓርቲሽን አውጥተውለት ቆመው የጠበቁት ማለት ነው። ምክንያቱም እነሱ ጦራቸውን የመከሩት ከፊት ጀነት እንዳለ ስለነበር በሰሃቦችም ደግሞ የሚታወቅ ብዙ ታሪኮች ስላሉ ቁጥር ምንም እዚህ ጋር ፋይዳ እንደሌለው ያውቁ ነበር እና ኢማሙ አህመድ ከዛ ነው የጦርነቱ ቀን ሲደርስ በሞጆና በዘቋላ መሀከል ሽንብራኩሪ ሜዳ ላይ በቃ ፀሐይ ገና ስፈነጥቅ ሁለቱም በቃ ቦታ ቦታቸው ላይ ተሰየሙ ማለት ነው። አዲያ የአፄ ልብነ ድንግል ጦር በቃ እንደ ድን ጥቅጥቅ ብሎ የሚታየው የኢማሙ አህመድ ጦር ላይ በቃ ከላይ ዘነበበት ሸፈነው በሚባል ደረጃ በቃ ላዩ ላይ ወረደበት ማለት ነው። የኢማሙ አህመድ ጦር ላይ የተወረወረው ጦርና የተነጨፈው ቀስት ብዛት፣ የፈረስ ኮቴና ድምድምታው እና የጩኸቱና የፉከራ ነጎድጓዱ እግረኛው ወታደር ያስነሳው አዋራ በቃ የጦር ሜዳዋን ሸፈናት ሙሉ ጥቁር አደረጋት ኃይለኛ ጦርነት ውስጥ ገቡ ማለት ነው። እና ያቺ ሜዳ ከጧት ጀምሮ እስከ ቀትር ድረስ ተጨንቃ ታዲያ እንዳሰቡትና እላያቸው እንደዘነቡት አልሆነም ነበረ በ በአስራ ስምንት እጥፍ የሚበልጠው የአጼ ልብነ ድንግል ጦር በቃ በኢማሙ አህመድ ለካ ዝም ያሉትና እላያቸው እስኪ ዘንቡ የተጠበቀው ከውስት ሆኖ ስራቸው ሊሰሩ ነበር። እያንዳንዳቸው ነብሳቸው ነው አውጥቶ በቃ አይቀጡ ቅጣት ነበር የቀጣቸው ማለት ነው። አቱ ደግሞ አጼ ለምለ ድንገል በጣም በቃ እርግጠኛ ሆኖ ምርኮኛ ማስርበት ገመድ ምናም ብሎ ላይ ይዞ መጥቶ ነበር ይላሉ። እና እላያቸው ላይ ያላወቁት ማአት ኢማሙ አህመድ ሲያወርዱባቸው ወደ ቤታ ማሃራ በቃ ሸሸ ማለት ነው። 15,000 ወታደሮቹን በሽምብራ ኩሬ ሜዳ ላይ እንደ ቅጠል ረግፈው አገኛቸው ማለት ነው። ከዛ በኋላ በቃ የዘመኑ ኻሊድ ኢብኑ ወሊድ በሏቸው ኻሊድ ኢብኑ ወሊድም አንድ ሀገር ከከፈቱ በኋላ አይቀመጡም ነበር። ይህንን ድል ከተጎናጸፉ በኋላ ወደ ሀረር ተመልሰው ሶስት ወራት ራሳቸውን ሪፍሬሽ አድርገው ካዘጋጁ በኋላ መልሰው ወደ ደዋሮ ሄደው እነዛም ዘምተው ሙስሊሞችን ነፃ አውጥተው አስደስቷል። ከዛ በኋላ ነው ከእንደገና ሄደው አርፎ የባሌ ጦርነትን እንደገና አድርገው፣ በቃ የነጻነታቸውን ባንዲራ አውለበለቡ ሙስሊሞች ከመችመች በቃ ኢማሙ አህመድ መጥቶልን እኛ ሀገር ነጻኛንም ባወጣን እስከሚሉ ድረስ የነጻነት ንጉስ ሆኖ ነበር ማለት ነው በሰዓቱ። እና ግን በስተመጨረሻም ስለ ኢማሙ አህመድ ተነግሮ ማያልቁ ብዙ ጦርነቶች አሉ። ይህን ቪዲዮ ኮፒ ሊንክ እያደረጋችሁ ለብዙ ሰው እንዲዳረስ አድርጎ ያላችሁን ሀሳብ ደግሞ ኮሜንት ላይ አስቀምጡልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ፣ እንዴት ቆያችሁ? ይህን ቪዲዮ ሼር አድርጋችሁ ዲያቆን ህዝቅያስ ለተባለ ለእግዚአብሔር ክብር ብሎ ለሚዋሸ ሰው አድርሱለት። ለኡስታዝ አቡበከር አህመድ ቪዲዮ ሰርቶ ንጽጽርን የጀመረው ኡስታዝ አቡ ሃይደር ነው እያለ ነው ከፎይ ጋር ለማወዳደር ከሆነ እፎይ ንጽጽር እያደረገ አይደለም የነበረው በኦርቶዶክስ ዶክትሪን ተስፋ ቆርጦ ሙስሊሞችን ለማበሳጨት ቪዲዮ የሚሰራ አንድ ተራ ተሳዳቢ እንጂ ንጽጽር አይደለም። ለንጽጽርማ ከሆነ በተደጋጋሚ ናቶሎ ቀረብና የኦርቶዶክስን ዶክትሪን መጽሐፍ ቅዱስ ላይ ያለውን አስተምሮትን ለማነጻጽር ብለነው ነው። ቤቱን ዘግቶ ፈርቶ የፈረጠጠ ሰው ነው። አንደኛ ነገር፣ ሁለተኛ ነገር ከዛሬ 17 ዓመት በፊት ኡስታዝ አቡ ሃይደር ንጽጽርን ጀምሯል ምናምን ላልከው ከዛሬ 18 ዓመት በፊት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መጽሔት የሆነ እስልምናን ሲያበሻቅጥ የነበረ መጽሔት አቃለሁ ሐመረ ተዋህዶ የሚባል ማለት ነው። እንደው ከዛሬ 18 17 ዓመት በፊት ልቶ እና ተአምረ ማርያምን ምብህ አታቅም እንዲ፣ በጣም በርካታ የኦርቶዶክስ መጽሐፍት እስልምናን ነቢያችን ና ሌ ሰላት ወሰላምን ሲያበሻቅጡ ስም ሲያጠፉ ሲሳደቡ አልነበርም? እንዲ፣ እነዚህ ጦርነት አላስነሱም። ሙስሊሙ ማህበረሰብ ሰላም ወዳድ የሰላም አምባሳደሮች ነንኛ እንደ ኦርቶዶክስ ቤተ ክርስቲያን ወይም እንደናንተ አስተሳሰብ ቢሆን እስካሁን ሶስተኛ ዓለም ጦርነት ኢትዮጵያ ላይ ነበር የሚጀምረው። ነገር ግን ሙስሊሙ አስተዋይና የሰላም አምባሳደር ስለሆነ ተአምረ ማርያምህም ሆነ ሌላው መጽሐፍህም ሆነ በተለያየ ጊዜ በኦርቶዶክስ ተስፋ እየቆረጡ በክርስትና በስላሴ ዶክትሪን ተስፋ እየቆረጡ እየወጡ የሚንቦጫረቁትን ስቀን እያለፍን ነው። ተግባብተናል። እንደዚህ ምናምን ላልከው አንደኛ ነገር ኡስታዝ አቡ ሀይደር ንጽጽር ወይም የፓልቶክን የጀመረው ፕሮቴስታንቶች ናቸው ፕሮቴስታንቶች በጣም አፈሉ። በየኦርቶዶክስ ጓደ ወይም በየሙስሊሙ መስጊድ ከመደበቅም አልፈው ሃይማኖትን በማበሻቀጥ ከፕሮቴስታንት ሃይማኖት ውጭ ትክክል የለም በማለት ሲጀምሩ ለእነሱን ለመከላከል ነው እኛ ሙስሊሞች የጀመርነው። በንጽጽሩ ሜዳ ላይ ሙስሊም ተከላካይ ነው። እናንተ አጥቂ ሆናችሁ የመጣችሁት ከፕሮቴስታንት ጋር ከካቶሊክ ጋር ከሌላው የክርስቲያን ዲኖሚኔሽን ጋር በመተባበር ነቢያችንን በማበሻቀጥ ነው። በነገራችን ላይ ከክርስትና በኩል ንጽጽር አታውቁም። በነገራችን ላይ ንጽጽር ዘምና ዘምና ዘምና ኢቨን ቤተ ክርስቲያናቶቻችሁ የማያውቁት ደረጃ ላይ ደርሷል። ለምሳሌ ተዋህዶ ኦርቶዶክስ የተመሰረተችው ከዛ 1500 ዓመት በፊት የኬሌቆዶን ጉባኤ ጊዜ ነው የተመሰረተችው። ካቶሊክ ደግሞ የተመሰረተው ከኒቃ ከቆስጠንጥኔስ ጉባኤ ወደዚህ ነው። ኢየሱስ ፈጣሪ ነው ተብሎ እየተወሰነው በእጅ ብልጫ ስብሰባ ተደርጎ ሲወሰን በእናትናቴዎስ ዘመን ነበረ። እናትናቴዎስ ኢየሱስን በእጅ ብልጫ ኢየሱስ እግዚአብሔር ወልድ ነው ብለው ከወሰኑ ምናልባትም 1670 ሰማኒያ ዓመቱ ነው። ይህ ሁሉ ዘመን የካቶሊክ ቤተክርስቲያን፣ የኦርቶዶክስ ቤተክርስቲያን፣ የፕሮቴስታንት ቤተክርስቲያን መጽሐፍ ቅዱስ ላይ ኢየሱስ እግዚአብሔር ወልድ ይባል አይባል እንኳን አታውቁም። እነ ጴጥሮስ እነ ያዕቆብ ሐዋርያት ኢቨን ጳውሎስ በኢየሱስ ፈጣሪነት ይመን አይመን ኢየሱስን ያምልከው ያምልኩት አያምልኩት ኢየሱስን አምልኩ ብለው ያስተምሩ አያስተምሩ አታቁም። የራሳችሁ መጽሐፍ አንብበን ያልተጻፈ ስታውሩ ለነበራችሁበት ዘመን አስተማር። እኛ ጋ ግን አንደኛ የተጻፈውን ነገር አምጥታችሁ እያጣመማቸው ነው። ሁለተኛ ነገር ደግሞ ሶሻል ሚዲያ ላይ ወይም በተለያየ ክታባት የተዘግቡ ሀሰተኛ መዛግብቶችን እያመጣችሁ ነው። እንግዲህ ነብያችንን ለማንቋሸሽ የምትሞክሩት በቃ ክርስትና ብሎ ማለት ንጽጽር ብሎ ማለት ለክርስቲያኑ ማህበረሰብ ነቢዩን መሐመድን ለሰላት ወሰላምን ማንቋሸሽ ነው። መቼ ነው ቆይ እናንተ ሃይማኖት የምትሰብኩት? ሃይማኖት ማለት ምን ማለት ነው? ሃይማኖት ብሎ ማለት መንፈሳዊ ህይወት ነው። የሚመለከው መልኮት ማን ነው? መንፈሳዊ ህይወት ምንድን ነው? ጾም ጸሎት ምንድን ነው የሚባለው? እኮ ትቷል ክርስቲያኑ ማህበረሰብ ንጽጽር ላይ ያለው ትታቸዋል አቁማቸዋል፣ እኮ በቃ ቀሚስ ውስጥ ሆኗል። ስራ እኮ የሆነ ነውር ፍለጋ የሚያሳፈረው ነውር የትኛው ነው? አይደለ በጣም እጅግ አሳፋሪ የሚባል ነውር ፍለጋ ላይ ናቸው እኮ። የኦርቶዶክስ ቤተክርስቲያን የሰራችው ስራ የሰው ልጅ በታሪኩ እንደዚ አይነት አሳፋሪና ወራዳ አስተሳሰብ በማያስብበት መልኩ ነብያችንን ገልጻቸዋለች። ምንም አላልነው። ስለዚህ እየተነሳ ለእግዚአብሔር ክብር እየዋሸ ቪዲዮ አትስራ። ተግባብተናል። ኡስታዛ ቡሃይደር ለፕሮቴስታንቶች መልስ ነው። ፓልቶክ የጀመረው እንጂ ንጽሱ አይደለም ንጽጽር ነው የጀመረው ስትጀምር አስራ ዘጠነኛው ክፍለ ዘመን የፕሮቴስታንት ሚሽነሪዎች አይደሉም እንዲ ኦርቶዶክስንም ሌላውንም ሃይማኖት በማንቋሸሽ ከፕሮቴስታንት ውጭ ሌላ ትክክለኛ ሃይማኖት የለም በማለት ንጽጽር በማያውቁ የንጽጽር ፕሮፌሽን ሳይሆን ክህሎ ሳይኖራቸው ሃይማኖትን ማበሻከጥ የጀመሩት ለእነሱ ነው መልስ እየመለስ ነው ያለ ነው። እነሱ ሃይማኖትን ሲያበሻቅጡ ኦርቶዶክስንም አብረው ሲያበሻቅጡ አግዛችሁ እስልምናን አበሻቅጣላችሁ? ዞሮ የሚያመናምኑት የራሳችሁን ምዕመናን ነው፣ ይበሏቸው። ነገር ግን ኢስላም የምታግዛችሁንም ፕሮቴስታንት አንተንም ልክ አስገብቷችኋል። የትኛው ቤተክርስቲያን ነው ደፍሮ ኢየሱስ እግዚአብሔር ወልድ ነው የሚለው? ካሁን በኋላ ማንም ቤተክርስቲያን የለም። ሽር አድርጉለት እስኪ ቃለ ረሱሉ

አጉር ፍለማን እሱ ትልቅ ስለሆነ እናንተ መስኪድ ማለት ትንሹ ገነት ማለት ነው። እንዴት ደስ ይላል! እንዴት ደስ ይላል! ከዛ ጠብቅ አሉኝ። ሁሉም ቁጭ አሉ፣ ተቀመጥኩ። የተወሰንች ነገር መሰረታዊ እስልምና የሚባሉትን ነገር ነገሩኝ። እኛ የምናመልከው አንድ አምላክን ነው፣ ምናመልከው ነቢዩ መሐመድ የአላህ መልእክተኛ ነው። ይሄ መሰረታዊ ትምህርታችን ነው አሉኝ። እሺ። ከዛ ነገሩ ላሳጥረውና ሙስሊሞች ያው፣ ስግደቱ ሰዓት ደረሰ፣ ሰዎች መሰባሰብ ጀመሩ። ከዛ ውዱ እንዴት እንደሚደረግ ወስደው አሳዩኝ። ከዛ ታጠብኩኝ፣ አብሬያቸው ቆምኩ። እኛ እንደምንሰግደው ትሰግዳለህ። አሁን አንተ አዲስ ነህ። ነቢያችን ምን ብሏል መሰለ፣ በአንድ ጊዜ ሁሉም ነገር በፍጥነት አይለመድም፣ ቀስ ብለህ ነው የምትለምደው። ስለዚህ ረጋ ብለህ ነው የምትለምደው፣ አይዞህ አሉ። እሺ አልኩ። ከዛ መሃላቸው አስገቡኝና ቆሙኛ አንተ እኔ እየተዋረድኩት ወራደ ሆንኩ። ሰው መሃላቸው ቆምኩ ከነሱ ጋር አበሬ ፈጣሪን ይቅርታ ልጠይቅ፣ ምህረት ልጠይቅ፣ በጸሎት ፈጣሪን ልለምን አበራቸው ቆምኩ። እንዲህ ነው የሚጸልየው፣ እንደዚህ ኢማሙ ሲናገር አንተ እንደዚህ እንደዚህ ትላለህ፣ አሁን አለመድክም፣ ቀስ ብለህ ትለምዳለህ ብሎ የሚነገረውን ነገር ነገሩኝ። ከዛ ሰላት ተጀመረ። ማሀላቸው ቆምኩ አብሬያቸው እንደሚሰግዱት ምንም ብዙም አልከበደኝም፣ ምክንያት ቪዲዮም ትንሽ አይቼ ነበረ። ሰገድኩኝ፣ ጨረስኩኝ። ከዛ በኋላ ኢማሙ መጣ፣ ለኢማሙ አስተዋወቁኝ። ከዛ አዲስ ልጅ ሙስሊም መጥቷል ብሎ ኢማሙ ደግሞ ለሁሉም ነገራቸው። ወዳጄ ስልኬ ልንገር እስካሁን ድረስ እንደዚህ ወዳጅ የለኝም። ሁሉም ስልካቸውን ሰጡኝ። እንካ የሚቸግር ነገር ካለ ወይም ደግሞ የማታውቀው የሆነ የምትፈልገው ነገር ካለ እኛ አለንልህ። ሙስሊሞች ሁላችንም ወንድማማቾች ነን፣ እህታማቾች ነን። መከሩኝ። ምና አሉ ምና አሉ። ከዛ በኋላ በጣም በቃ ልቤ ውስጥ የተሰማኝን ሰላም እና ደስታ ልነግራቸው አልችልም። ሰላሙ ልብስ እንደዚህ ሽቶ። ሶማሌዎች ደግሞ መጣና ስለ እስልምና የተወሰነ ነገር ጠየቀኝ፣ እንዴት እስልምና ልትቀበል ቻልካለኝ።